ጉልበትና ጸንሳ በድንግልና የወለደች የህይወት መሰረት የንጽህና ጥንት የሁላችንም እናት ወላዲት አምላክ ንጽቀ ንጽን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እናንተም እንደሚገባችሁ የተከበሩ መምህራችን ህጋ የብሉ ሐዲስ የኔታ ክፍል ማርያም አለነ የደብረ እንቁ ወይላ ማርያም ቤት ዛሬ በደጀ ሰላም ጠላ ሲጣላ የነበረ ዲያቆን መገጨት ሲሆን ያው ህዶ ምንድነ የሚሆነው በደጀ ሰላም ይጣላል ማለት ነው። ከዚያ ጳጳሱ የሚያደርገው ደግሞ እንደዚያው ይሆናል ማለት ነው። ዛሬ የገጠመን ችግሩ ስለሆነ ከመሰረቱ ጉባኤ ቤቶች ላይ ጠንከር ያለ ጠንከር ያለ የትምህርት አሰጣጥ ዘዴ ከሌለ ወላጆች ላይ ክርስትናን የሚያሳይ ህይወት ሳይኖረ አሁን እስኪ ያስቡት እስከ ላይ እስከ አባው ድረስ በቃራ የሆነ ሸማ የሆነ ዛፍ እንዴት ብሎ ተቀይሮ ነው አራው ላይ እና ፍሬው ላይ ጣም ያለው ሌላ ዛፍ ሊሆን የሚችለው ስለዚህ ችግሩ ከኛው የመጣ ስለሆነ በአካች ሁላችንም ክርስትናውን እንንጠውና ክርስቲያን ልጆችን እናፍራ አባቶቻችን መምህራንም ሰርታችሁ ቀጣችሁ ልጆቻችሁ ተባሪዎቻችሁን ልጆቻችሁ ማለት ነው አሳድጉ አባቶቻችን ቀሳ ውስጥም በእውነት በእኛ ዘመን ቤተክርስቲያን እንዲህ ስትናቅ ምንድን ነው የእኛ መኖር ትርጉም? በዛሬው ዕለት ንጹሐን ሐዋርያት የተቀበሉትን ክነት እኛ እንዲሆነን እንዴት ነው እስከመቼ ነው ምንድንሆነ እንዴት ነው? ምንም እንዲያው እንግዲህ አንዳንድ ጊዜ መሪ መሆን ካልቻል የሚኖሩ ሰዎችን ደግሞ መከተል ተገቢ ነው እና ከግብጾች ልምድ ትንሽ ልንገራቸው። ግብጾች በመጀመሪያ መዘምር ወይም ዳዊት ደጋሚ አድርገው ይሾሙታል። ህፃኑ ዳዊት ይደግማል። ዳዊት ከመድገሙ በኋላ ደግሞ እንደገና አናጉንስጢስ አንባቢ አድርገው ይሾሙታል። ይሄ ቤተክርስቲያናችን በብሳ ነገስታችን ያለ ነው ነገራቸው። አንባቢ ሲሆን ሲያነብ አቃንቶ ማንበቡ ርታታ፣ አንደበቱን የአንደበቱን ቀናነት፣ ታዛዥነቱን፣ ቅንነቱን ምዕመናን ሁሉ ያዩታል። ከዚያ በኋላ ዲያቆናቱ ከዚያ ከአና ጉዲስ ከሆኑት ዲያቆናት ዲቁና እንዲሾም ሲፈለግ ወረቀት በምዕመናኑ እጅ ይሰጣል። ወረቀት ንጹህ ወረቀት፣ ከእነዚህ መካከል ዲያቆን የሚሆነውን ምረጡ፣ ማን ማን ይሆናል ተብለው ምዕመናኑ ይጠየቃሉ። ማን እንደጻፈ አይታወቅም። ያ ወረቀት ተጽፎበት ይመጣል። እገሌ እገሌ እገሌ እገሌ ይሆናል፣ ሌሎቹ አይሆኑም። ከዚያ ከዚያ ሰባች ሰባች ያገኘው ነው ያቆኘው። ከዚያ እንደገና ደግሞ በዲቁና ሲያገለግሉ ከኖሩ ደግሞ ወደ ቅስና የሚወጡ ደግሞ በጣም የተመረጡና ትንሾች ናቸው። ቅስና ከተሾሙ በኋላ አንድ ቄስ ቅስና ተሾሞ ወደ ጌታ ይመለሱ ከጳጳሱ ተሾሞ ቀጥታ አርባ ቀን ገዳም ነው የሚሰነብተው። እየሰማችሁ ነው። ገዳም ይገባል። ገዳም ይገባና አርባ ቀን በሱባኤ ይሰነብታል፣ ሲጾም ሲጸልይ የገዳም አባቶችም ሲጸልዩለት ይሰነብታል። ከዚያ በኋላ ከገዳም ከወጣ በኋላ አንድ ዓመት ይሁን ሁለት ዓመት ወይም ሶስት ዓመት ከአንድ ዓመት ባላነሰ ከሶስት ዓመት ያልበለጠ ምዕመናኑ ቤት እየሄደ የምዕመናኑን አኗሯር ሊጠይቅ ይደረጋል። መጠይቆች ይሰጡታል። እነዚያን ጥያቄዎች ይዝና ስለ ህይወታቸው፣ ስለ ክርስናቸው፣ ስለ ልጆች አስተዳደጋቸው በአንድ ቀን ቢያንስ ስምንት ሰው ይጠይቃል። በአንድ ቀን እየዞረ በቤት በሰዎች በምዕመናን ቤት ከዚያ ቤት ሲሄድ ከአንዱም ቤት እህል እንዳይቀምስ ይደረጋል። ምክንያቱም ከዚያም ከዚያም ከቀማመሰና ከሁለተኛው ከሶስተኛው እንዲያል ምንም አይቀምስም። ከሰላሳ ደቂቃ በላይ የማይቀመጥም ከሰው ቤት፣ በሰላሳ ደቂቃ የምትሆን ከዚያ ቤት ይቀመጣል፣ ይጠይቃል፣ ያስተምራቸዋል። ተመልሶ ደግሞ ይሄዳል። እንዲህ ሲያደርግ አንድ አመት ከአንድ አመት እስከ ሶስት ዓመት ባለ ጊዜ ይቆይና ከዚያ በኋላ ወደ አገልግሎት ይመጣል። ወደ አገልግሎት ሲመጣ በደንብ አዳምጡኝ፣ የሚለብሱት ልብስ ይለያል። የነፍስ አባት የሚሆንና መሆን የማይችል ሲልጨሳል የነፍስ አባት መሆን የሚችልና የማይችል በግብጾች ስርዓት ነው። የነፍስ አባት የሚሆነው ካህል ልብስና የነፍስ አባት መሆን የማይችለው ካህል ልብስ ይለያያል። የተማረ የምዕመናን ስለ ልቡና የሚረዳ ያወቀ የጠነቀቀ ከሆነ የምእመናን የነፍስ አባት እንዲሆን ይደረጋል። ልብሱ የተለየ ነው። ያ ልብሱን አይተው ነው ምእመናን አባቱ ነኝ የሚሉት። ያለዚያ የውስጥ አገልጋይ ደግሞ ይሆናል። ያኛው ደግሞ ማለየ ነው። የዲያቆናት ልብሳቸው የተለየ። እኛ አገር እስኪዩት ቀሳውሱ መነኩሴ የመስለው ቆብ ለብሰው ምን ብለው ቀሚስ እንኳን ምንኩስናውን አልፈው ወደ ጵጵስና እንዳሁ የደረሱ ሕጋውያን ቀሳውስትን ታገኛላችሁ። ይሄ እንደመጣ ሰሞን ጎንደር አንድ ቴሌቪዥን እያየው አንድ አባት የመነኩሴ ልብስ ለብሰው፣ ቆብ ለብሰዋል፣ ቀሚስ ለብሰዋል፣ ምን ብለዋል እና ይናገራሉ። በቴሌቪዥን ነው ሲናገሩ ከዚህ ቀለበታቸው ፍልቅ ፍልቅ ፍልቅ ትላለች። እና አንድ እናት ያሉትን አስታውሳለሁ እንጂ ደግሞ የመነኩሴ ቀለበት ይለብሳል እንዲህ ያሉ ዛሬ ተለም ቀሱ መነኩሴ ይመስሉ። እንዴት ያለ እንዴት ያለ የተሆና ጊዜ እንደሆነ! እንዲ እንደስስ እራሳችን ስንለውጥ እንኖር ነው። እንደ ቅስና ሀብተ ክህነት እየተሰጠ ነው። አይደለም፣ አይደለም። ስለዚህ ካህናት የራሳችን የተሰጠ ልብስ አለ፣ ሻሽ፣ ጋቢ፣ ቀሚስም የራሳችን የሆነ ያ አለ በኮት ደረጃ እንደኮት ያለ ሆኖ እስከ ጉልበት የሚወርድ አንዳንድ ኮ መነኮሳት ገና ጳጳስ ሆን ይሆናል ብለው የጳጳስ ቆብ አሰፍተው የሚያስቀምጡ መነኮሳቱ እንዳሉ ይታሰባል። ገና ምርጫ በዚህ ደረጃ እያደግን ነው። ዛሬ እንዲህ ለመሆን የበቃ ነው እና ይሄ ክህነት በጌታችን እጅ የተሰጠ እንጂ እንዲ በማስመሰል የመጣ አይደለም። ስለዚህ ወደ ግልጽ ለመልሳቸው ግልጾች፣ አሁን ምእመናን እንኳን ተቸግረን ያለን እኮ የነፍስ አባታችን በእውቀት ከእኛ በታች ነው። እኔ ህኮበች ችግር ኮገድ መለ መጽሐፍ ቅዱስ የሚባል አይቶ የማያውቅ ሆኖ ትንኬት አድርጎ ነው እያደ ዳ የሚችለው። ስለዚህ አባት የሚሆንና የማይሆን ተለይቶ ሊታወቅ ይገባል። አባት ለመሆን ደግሞ መማር መጫን አለበት፣ መማር አለበት። እንዴት ዝም ብሎ ዶክተር ይሆናል? እንዲ ሰው ይሆናል? እኔ የነፍስ አባት ማለት እኮ ዶክተር ማለት ነው አይደል? የህሊናን የአይምሮን ደውየ መርምሮ የሚያክም ማለት እኮ ነው። ስለዚህ ለመመርመር ደግሞ ሙያ ያለውም መሆን አለበት። ትሬትና ያለው መሆን አለበት። ጸበትን የሚጸልይ መሆን አለበት። ከፍሎ እኮ የሚቆም እኮ የተነሳዩ ንሳ እኮ ከፍሎ እኮ የሚፈጽም ይህን ማለት እንግዲህ ወደፊት ሚበጀን በደንብድናስፈልግን ያቆልታ ዲያቆን ምን ምን ምን ማድረግ አለበት? ከዚህ የወጣ ምንድን ነው? ጠዋት እየቀደሰ ማታ የሚደንስ ከሆነ ይሄ ዲያቆን አይደለም። ጠዋት ዘማሪ ማታ ጨፋሪ ከሆነ ይሄ ዘማሪ አይደለም።